ሰላም፣ ጤና ይስጥልኝ። ውዴ ሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከእኛ ጋር እንድትቆዩ በአክብሮት እጋብዛለሁ። አቶ ዓለም ገብረዋህድ የትግራይ ክልል ምክትል ፕሬዝዳንት ሆነው ተሾሙ። ከፖለቲካ ፓርቲነት የተሰረዘው ህወሀት ስራ አስፈጻሚ የነበሩት አቶ ዓለም ገብረዋህድ ከሰኔ 1 2017 ዓ.ም ጀምሮ በክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ መሾማቸው በይፋ በተጻፈላቸው ደብዳቤ ተገልጿል። አቶ አለም ገብረ ዋህድ በምክትል ፕሬዝዳንት ማዕረግ በትግራይ ጊዜያዊ አስተዳደር የዞን የወረዳና ከተማ የፖለቲካ ጉዳዮችና ቁጥጥር አማካሪ ሆነው ተሹመዋል። በአቶ አለም ገብረዋህድ ሹመት በርካቶች ሀሳባቸው እየገለጹ ሲሆን ከነዚህም መካከል አቶ አለም ከነ ዶክተር ደብረጽዮን ገብረ ሚካኤል ና ወይዘሮ ፈትለወርቅ ገብረ እግዚአብሔር ቡድን በሀሳብ በመለየት ከኤርትራ መንግስት ጋር የሚደረገው ጥምረት አይቀበሉትም የሚሉ ሲሆን ሌሎች ደግሞ ትግራይ መልሳ በህወሀት አገዛዝ እየወደቀች ነው በሚል ስጋታቸው እየገለጹ ይገኛሉ። ጀነራሉ በአንዲት ልጅ ስም አድርገው ሊያስገቡት የነበሩ የወርቅ ማሽኖች ተያዘባቸው። ጀነራል ምግብ ኃይለ በአንዲት ልጅ አማካኝነት ወደ ሀገር ውስጥ ሊያስገቡት የነበረውን የወርቅ ማሽኖች በኤርፖርት እንደተያዘባቸው ተገልጿል። ጀነራል ምግብ ኃይለ የወርቅ ማሽኖች ለማስገባት በሙከራ ሲያዙ ይህ ለሁለተኛ ጊዜ ነው ተብሏል። የመጀመሪያው ዙር ሙከራቸው በወንድማቸው ስም ሊያስገቡት ሲሞክሩ በጉምሩክ ተይዞባቸዋል ተብሎ የተገለጸ ሲሆን ስለ ተፈናቃዮች ለመወያየት አዲስ አበባ በመጡ ጊዜ ለሚያውቋቸው በርካታ የፌዴራል መንግስት ባለስልጣኖች የወርቅ ማሽኖቹ እንዲለቀቁላቸው ሲማጸኑ እንደነበርም ተጠቅሷል። አሁንም ለሁለተኛ ጊዜ ሙከራ ሲያደርጉ ኤርፖርት እንደተያዘባቸው መረጃው ያሳያል። የኬንያው ተቃውሞ የመፈንቅለ መንግስት ሙከራ እንደሆነ የሀገር ውስጥ ጉዳይ ሚኒስትሩ ተናገሩ። የኬንያ የሀገር ውስጥ ጉዳይ ሚኒስተር ረቡዕ ዕለት ሰኔ 18 2017 ዓ ም በመላው የኬንያ የተካሄደው ተቃውሞ ሰላማዊ መሰል የታየ የሽብር ተግባርና የመንግስት ለውጥ ለማድረግ የተደረገ ይህ ህገ መንግስታዊ ሙከራ ነው ብለውታል። ሚኒስትሩ ቢያንስ አስር ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅሟል መባሉንም አስተባብለዋል። ኪፕቹምባ ሙርኮሜን ኮሜን የጸጥታ ተቋማት ከፍተኛ የሆነ ትንኮሳ ቢገጥማቸውም ላሳዩት አስደናቂ ትዕግስትና የተካሄደውን የመፈንቅለ መንግስት ሙከራ በማክሸፍ ላደረጉት እገዛ አመስግነዋል። ረቡዕ ዕለት በተካሄደው ተቃውሞ ከተገደሉት አስር ሰዎች በተጨማሪ ሶስት መቶ የፖሊስ አባላትን ጨምሮ ከአራት መቶ በላይ ሰዎች ጉዳት እንደደረሰባቸው ሚኒስትሩ ገልጸዋል። በሰላማዊ ተቃውሞ ስም የተካሄደው ጥቃቶች፣ ዘረፋዎች፣ ወሲባዊ ጥቃቶች እንዲሁም ውድመት የተፈጸመበትን ጭካኔ የተሞላበት ወንጀል እናወግዛለን ብለዋል ሚኒስትሩ ቁልፍ የመንግስት ተቋማትና ቢሮዎችን በተቃውሞው ኢላማ መደረጋቸው የገለጹት ሚኒስትሩ ዘጠኝ ፖሊስ ጣቢያዎች ላይ ጥቃት መፈጸሙንና ከእነዚህ ውስጥ አምስቱን ሰብሮ በመግባት አምስት የጦር መሳሪያዎች ተሰርቀዋል ብለዋል። ከዚህም በተጨማሪ ንብረትነታቸው የፖሊስ የመንግስትና የሰላማዊ ሰዎች የሆኑ በርካታ ተሽከርካሪዎች መውደማቸው ሚኒስትሩ ገልጸዋል። ሙርከሜ አክለው በተቃውሞው በትክክል የደረሰው ጉዳትና የጥቃቱን ሁኔታ ለማወቅ ኖራ እየተካሄደ ነው ብለዋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል በተቃውሞው የተገደሉ ሰዎች ቁጥር 16 መሆናቸው የገለጸ ሲሆን ሁሉም የተገደሉት በጥይት ተመተው ነው ብለዋል። ከተገደሉት መካከል በምኩሩ ነዋሪ የነበረው የ19 ዓመቱ ዴቪድ ሞዋንጊ ይገኝበታል። የወጣቱ እናት ለቢቢሲ እንደገለጸችው ዴቪድ የተገደለው በተቃውሞው ተሳትፎ ሳይሆን ታናሽ ወንድሙን ከትምህርት ቤት ለማምጣት በሄደበት ነው ብላለች። ሪቻል ኒያምብራ ሞዋንጊ ልጇ ጭንቅላቱ በጥይት ተመቶ መሞቱን በእንባ ተሞልታ ገልጻለች። ስቃይ ውስጥ ነው ያለሁትም ብላለች። ዴቪድ መካኒክ ለመሆን ወደ ኮሌጅ ለመግባት ተስፋ አድርጎ ነበር። የመጀመሪያ ልጄ ነው፣ ረዳቴም ነበር። ውሃ መቅዳት አልያም የሆነ ነገር ስፈልግ የምልከው እሱን ነበር። ስኳር ድንች እየሸጥኩ ነው የምተዳደረው። የያዝኩት ሲያልቅብኝ የምልከው እሱን ነበር ስትል ገልጻለች። ሌላኛዋ የ17 ዓመት ታዳጊ ተማሪ ዴኒስ ኒጁንጉናም ከመዲናዋ ናይሮቢ ሰሜን ምዕራብ 170 ኪሎ ሜትር በምትርቀው ሞሎ ውስጥ ተተኩሰበት ተገድሏል የታዳጊው እናት ጀሲንታ ጋቶኒ በተቃውሞው ውስጥ ሆነው ይሁን ተባራሪ ጥይት መጥቶ አላቅም ነገር ግን በጥይት መመታቱን መውደቁን እና ከዚያም ሞቱን ሰምቻለሁ ብላለች ልጄ ገና ህፃን ነበር የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ነበር ህልሞች ነበሩት እኔም በእርሱ ላይ ተስፋ ነበረኝ ሆስፒታል ሂጄ አስከሬኑን ለማየት አቅም የለኝም ስትል ገልጻለች ተቃውሞው የተካሄደው ባለፈው አመት የተካሄደው ጸረ መንግስት ተቃውሞ አንደኛ አመት ለማሰብ ነበር። ለዚህም ሮቡ ዕለት በሺዎች የሚቆጠሩ ሰዎች በፕሬዚዳንት ዊሊያም ርቶ መንግስት ላይ ያላቸውን ቁጣ ለመግለጽና የፖሊስ ጭካኔ እንዲያከትም ለመጠየቅ አደባባይ ወጥተዋል። በርካታ ተቃዋሚዎችም ርቶ ስልጣኑን ሊለቅ ይገባል ሲሉ ድምጻቸው ያሰሙ ሲሆን የሰላማዊ ተቃውሞ ምልክት የሆነ የዛፍ ዝንጣፊ በመያዝ በአገዛዙ ላይ ያላቸው ተቃውሞ አሳይተዋል። መንግስት ተቃውሞ በቴሌቪዥን እና በሬዲዮ በቀጥታ እንዳይሰራጭ አግዶ የነበረ ሲሆን የናይሮቢ ከፍተኛ ፍርድ ቤት ውሳኔውን በመቀልበሱ እገዳው ተነስተዋል። የመብት ተቆርቃሪ ቡድኖችን ፖሊስና መንግስት የወሰዱት እርምጃ አውግዘዋል። የኬንያ የህግ ማህበረሰብ የጸጥታ ኃይሎች ያሳዩት አላስፈላጊ እብሪትና ጭካኔ ነበር ሲል ይህም ወደ አላስፈላጊ የህይወት መጥፋት መርቷል ብለዋል። የሰብአዊ መብት ተሟጋች ቡድኑ ሮብ ዕለት ሶስት የፖሊስ መኮንኖች መጎደታቸው ገልጿል። በኒኩለር ጣቢያዎቿ ላይ ጉዳት ደርሰዋል ስትል ኢራን ገለጸች። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ የአሜሪካና የእስራኤል ጥቃቶች በኒኩለር ጣቢያዎቿ ላይ ከባድ ጉዳት እንዳደረሱ አምነዋል። አባስ አራግቺ ሐሙስ ምሽት ለመንግስት መገናኛ ብዙሃን የጉዳቱ መጠን በኢራን የአቶሚክ ኢነርጂ ድርጅት መገምገሙን ተናግረዋል። ከጥቂት ሰዓታት በፊት ግን የኢራን ጠቅላይ ሚኒስተር መሪ አያቶላ አሊ ሀሚኒ ጥቃቱ የኢራን የኒውክሌር መርሃ ግብር አላስተጓጉለም ብለው ነበር። ሀሚኒ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጥቃቱ ሶስት የኒውክሌር ተቋማት ሙሉ በሙሉ ወድመዋል ሲሉ ለተናገሩት የሰጡት ምላሽም ነበረ። ሀሚኒ የአሜሪካ ጥቃቶች ምንም ጠቃሚ ነገር ማከናወን አልቻሉም ብለው አስተባብለዋል። እንደ አውሮፓውያን አቆጣጠር ሰኔ 13 እስራኤል ኢራንን ማጥቃት ከጀመረችበት ዕለት አንስቶ ተደብቀው የሚገኙት ጠቅላይ መሪ ትራምፕ የቦምቡን ተጽዕኖ አጋንቶታል በማለት በአሜሪካና በእስራኤል ላይ ድል እንዳደረጉ ተናግረዋል። የአራግቺ አስተያየት ግን ከዚህ በተቃራኒው ሆነዋል። የውጭ ጉዳይ ሚኒስትሩ ከአሜሪካ ጋር የኒውክሌር ድርድርን ለመቀጠል ምንም እቅድ እንደሌለ ተናግረዋል። ኢራን የእስራኤል ጥቃት ተከትሎ ሊካሄድ የነበረው ስድስተኛው ዙር ድርድር ሰርዛለች። አዲስ ድርድር ለመጀመር ስምምነት፣ ዝግጅት ወይም ውይይት እንዳልተደረገ በግልጽ መናገር እፈልጋለሁ ብለዋል አራግቺ። አክለውም አራግቺ መንግስት የኢራን ህዝብ ጥቅም ምንድነው የሚለው የፈተሸ መሆኑን ገልጸው የዲፕሎማሲው አካሄድ አዲስ መልክ እንደሚይዝ ተናግረዋል። ምን ለማለት ፈልገው እንደሆነ ግን አላብራሩትም። ኢራንን ወደ ድርድር ጠረጴዛ ለማምጣት የሚደረገው ጥረት ለማገዝ የትራምፕ አስተዳደር ሀገሪቱ የ30 ቢሊዮን ዶላር እርዳታ እንድታገኝና ኃይል ማመንጨት የሚያስችል የኒውክለር መርሃግብር ግብር መገንባት እንድትጀምር ማዕቀቡን ለማላላትና የተያዘባትን በቢሊዮን የሚቆጠር ገንዘብ መልቀቅ በሚቻልበት ሁኔታ ላይ መወያየቱን ሲኤንኤን ዘግቧል። ነገር ግን በኢራን ውስጥ እየታዩ ያሉ ለውጦች እንዲህ ያለውን እርምጃ ሊያደናቅፉ ይችላሉ። ረቡ ዕለት የኢራን ፓርላማ ከዓለም አቀፉ የኒኩሌር ተቆጣጣሪ ድርጅትና ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ያለው ትብብር የሚያቆም ረቂቅ ሕግ አጽድቋል። ይህ ሕግ ተግባራዊ ከሆነ ኢራን ከአሁን በኋላ የኒኩሌር ተቆጣጣሪዎችን ወደ ተቋማቷ እንዲገቡ አትፈቅድም ማለት ነው። በእስራኤል በኢራን ላይ የፈጸመችው ጥቃት የኢራን የኒክሌር ጦር መሳሪያ የማልማት እቅድን ለማክሸፍ አስፈላጊ ነበር ስትል ተናግራለች። ኢራን ሁልጊዜ የኒክሌር መርሃ ግብሯ ለሰላማዊ ዓላማ ብቻ የታሰበ እንደሆነ አበክራ ትናገራለች። ባለፈው ሳምንት አሜሪካ የኢራን ሶስት የኒክሌር ተቋማት ፎርዶ፣ ናታንዝ እና እስፋሃንን በማጥቃት ተቀላቅላለች። ከዚያ በኋላ ፕሬዚዳንት ትራምፕ በእስራኤልና ኢራን መካከል የተኩስ አቁም ስምምነት እንዲደረስ ወዲያውኑ አሸማግለዋል። የዩናይትድ ስቴትስ የመከላከያ ሚኒስተር ፔት ሄግስ ሄዝ እንዳሉት በአሜሪካና በእስራኤል የተሰበሰቡ መረጃዎች ጥቃቱ የኒውክሌር መርሃ ግብሩን በእጅጉ በመጉዳቱ ለአመታት ወደኋላ እንዲመለስ አድርገዋል ብለዋል። ከፔንታጎን ሾልኮ የወጣ የመጀመሪያ ደረጃ የውንገማ ሪፖርት ግን የጉዳቱን መጠን አሳንሶ የአሜሪካ ጥቃቶች የኢራንን የኒውክሌር መርሃ ግብር ወደኋላ እንዲመለሱ ማድረግ የቻለው በጥቂት ወራት ብቻ ነው ብለዋል። የትራምፕ አስተዳደር ሾልኮ የወጣው መረጃ ውድቅ አድርጎታል። የኢራን የጤና ሚኒስቴር በእስራኤል በ12 ቀን የአየር ጥቃት 610 ሰዎች መሞታቸውን የገለጸ ሲሆን የእስራኤል ባለስልጣናት ደግሞ በኢራን ጥቃት 28 ሰዎች ተገድለዋል ብለዋል። ብራዚል በአንድ ሰዓት ውስጥ አንድ መቶ ችግኞችን መትከል የሚችል ሮቦት ወደ ስራ አስገባች። የምድር ሳምባ እየተባለ በሚጠራው በአማዞን ተፋሰስ የብራዚል ኢንጂነሮች የሰሩት ይህ የደን ሽፋንን ለማሳደግ የሚያስችል ዘመናዊ ሮቦት ከሰዎች የተሻለ ፍጥነት እንዳለው ተነግረዋል። ፕላንቲዮ አንድ መቶ ደግሞ የሮቦቱ ሰያሜ ነው። ሮቦቱ በተራቆተ መሬት ላይ በመንቀሳቀስ በቅድሚያ የአፈሩን ሁኔታ መርምሮ አስፈላጊውን መረጃ ከሰበሰበ በኋላ ነው ጉድጓዶችን በማዘጋጀት ወደ ተከላ ስራ የሚገባው ተብሏል። ሮቦቱ የበለጠ ልዩ ያስባለው ጉዳይ ፍጥነቱ ብቻ ሳይሆን በሰዎች ይሰሩ የነበሩ ስህተቶችን ለማስወገድ መቻሉ ነው የአፈሩን ንጥረ ነገርና የእርጥበት መጠን ላይ ተመስርቶ በሰው ሰራሽ አስተውለት ማለትም አርቴፊሻል ኢንተለጀንስ ኤአይ በመታገዝ ሀገር በቀል የሆኑ የዛፍ ዝርያዎች እንደሚመርጥ የብራዚል መገናኛ ብዙኃን ዘግበዋል። የተከላ ስራውን ከጨረሰ በኋላም የተተከሉ ችግኞች በፈንገስ መሰል በሽታዎች እንዳይጠቁ እንዲሁም በውሃ እንዳይሸራሸሩ በተለያዩ መድኃኒቶች የማከም ስራ መከናወን ይችላል። ሮቦቱ የችግኞችን የጽድቀት መጠን ከስር ከስር ይከታተላል። ምናልባት መድኃኒትም ካስፈለጋቸው ደግሞ በድጋሚ የማከም ስራም ይሰራል ተብሎለታል። በዚህ ሮቦት አማካይነት የተተከሉ ችግኞች የጽድቀት መጠናቸው 87 በመቶ እንደሆነም ኢንጂነሮቹ አረጋግጠዋል። ሮቦቱ በፀሐይ ኃይል የሚሰራ በመሆኑም የመንገድ መሰረተ ልማት ባልተዘረጋላቸው ቦታዎችም ችግኞችን ለመትከል ይውላል። በአሁኑ ወቅት ብራዚል በሁሉም የአየር ሁኔታዎች ውስጥ ሆነው የሚሰሩ መሰል ሮቦቶችን እያመረተች ትገኛለች።